በኢትዮጵያ ውስጥ ፌዴራል የሚባል ህዝብ የለም። ክልላዊ ህዝብ ነው ያለው። አማራ በራሱ ክልል ነው ያለው። ኦሮሞ በራሱ ክልል ነው ያለው። ትግራይ በራሱ ክልል ነው ያለው። ትግራይ ልማቱም ውድቀቱም በራሱ ልጆች እጅ ነው ያለው። አማራ ልማቱም ውድቀቱም በራሱ እጅ ነው ያለው፣ በልጆቹ እጅ ነው ያለው። ኦሮሚያ ውድቀቱም ልማቱም በራሱ ልጆች እጅ ነው ያለው። እያንዳንዱ ክልል ከለማ ልጆቹ እየመሩት ነው የሚለማው እያንዳንዱ ክልል ካለማ ልጆቹ ፌል ስላደረጉ ነው የማይለማው። ስለዚህ ሌላ ክልልን ሰበብ ማድረግ አይቻልም። አዲሲቱ ኢትዮጵያ ባህሪዋ ይሄ ነው። ሌላ ክልልን ሰበብ ማድረግ አይቻልም። ሌላ ክልልን ሰበብ ማድረግ የሚመጣው መቼ ነው? እያንዳንዱ ክልል ራሱን የማልማት ተልእኮውን ሳይፈጽም ይቀርና ህዝቡ ሊጠይቀው ይጀምራል። የክልል የወረዳ አመራር ለምን አላለማሀኝም ብሎ ሲጠይቀው እኔ እኮ ሞክሬ ነበር ግን እከሌ ያደናቀፈኝ የሚል አመራር ሲኖር ኤክስተርናላይዝ ማድረግ ወደ ሌላ ማሸጋገር ይኖራል። ፕሮብሌሙ ይህ አንደኛው ምክንያት ነው። ሁለተኛ በሁሉም ክልል አስነዋሪ ተግባር ላይ የተሰማራ ሰው አይታጣም። የየክልሉ ሰው ተገቢ ያልሆነ ጥቅም ያግበሰብስ። አማራ ክልል አለ፣ ትግራይ አለ፣ ኦሮሚያ አለ፣ ጉራጌ ዞን አለ፣ ወላይታ ጋምቤላ አለ። አንድ ክልል ብቻ አይደለም በሽታ ያለው። በአማራ ክልል እጅግ ብዙ የዳኝነት የፍትህ መጓደል የምናይ ከሆነ ያ የዳኝነትና የፍትህ መጓደል አማራ ክልል ያለው አማራ ውስጥ ያለ ተገቢ ያልሆነ ጥቅም የሚፈልግ ሰው ስህተት ስለሚፈጽም ነው። እዚህ አይነት ችግሮች ትግራይ ሞልተዋል። አማራ ክልል አለ፣ ኦሮሚያ አለ። ብልሽትን ብሔራዊ ካባ ልንሸፍንለት ይገባል ብለን አናምን። ብልሽት ብልሽት ነው። የአንዳችን ብልሽት ከሌላችን የተቀደሰ ሊሆን አይችልም። በሁሉም ክልል ብልሽት አለ። ትክክለኛ የሚሆነው እያንዳንዱ ሕዝብ የራሱን ብልሽት መታገሉ ነው። እያንዳንዱ ሕዝብ ወደ ሌላ ወንድሙ ሳያነጣጥር በራሱ ክልል ያለውን ብልሽት አምርሮ መታገሉ ነው ትክክል የሚሆነው። ይህን ማድረግ ከቻለን ለሌላ ወንድሞቻችን ጋር በሰላም እንኖራለን። እያንዳንዱ ብሄር ይህንን ማድረግ ካልቻለ ከሌላው ጋር ለመጣላት ጠብ ያለሽ በዳቦ መሆኑ አይቀርም። በዚህ አገር የሚጠቀም ይሆናል ብለን አናስብም። ና በዚህ ደረጃ መሰረቱን በደንብ መገንዘብ ጥሩ ነው። መሰረቱ የራስን ድክመት መሸፈን ነው። በየራስ ደረጃ ያሉ ብልሽቶች ትንሽ አደሉ። በየክልላችን ማረም ያለብን ማስተካከል ያለብን ህዝብ የሚጎዳባቸው በጣም ብዙ ያስመረሩ ነገሮች አሉ። ኃላፊነት መውሰድ አለብን ለዚህ እነዚህን ማስተካከል ነው ስራችን። ወደ ሌላ ክልል ማነጣጠር፣ ወደ ሌላ ህዝብ ማነጣጠር የማይመለከተውን ህዝብ በዚህ ደረጃ መሄድ ተገቢ አይደለም ብለን እናስባለን። ሁለተኛ፣ በሁሉም ክልሎች እንዲህ አይነት ችግሮች እንዳሉ እያየን ችግሮቹን ከመታገል አኳያ በክልሎች መካከል ልዩነት መኖር የለበትም። ያንዳንዱ ክልል የራሱን አስነዋሪ ተግባር ላይ የተሰማራ የማህበረሰቡ አባል ማረም መቻላለን። ይሄን ማድረግ እስከቻለ ድረስ ሁላችንም ከችግሮች በተነጻጻሪ የጸዳ ማህበረሰብ በሁሉም ደረጃ